የፋኖ አንድ ድል የፋኖ ድል በአገዛዙ ላይ በሰው ኃይልም በኢኮኖሚም በፖለቲካውም እንዲወድም ተደርጓል። ከሰላሳ አንድ ሺህ በላይ ሙቶበታል። ከአርባ ሺህ በላይ ተበትኗል። ዘጠና ፐርሰንቱን የአማራ መሬት በፋኖ ቁጥጥር ስር ሆኗል። አሁን እንኳን ከ9 በላይ ነው ተሰቅሎ የሚያድራል። ነዛ ትናንት ጥልቤ ብለው ዳን የሚባል ሚካኤል የሚባለው የሚሽጋቸውን ትተው ተጠጥ በወዳኛው በኩል አምጃዬ ይመስላል ራሻቸው ስለዚህ ሳይሆን ወደ ነው ወደ ነው ስለዚህ ኦልሞስት እንደ አማራ ክልል ስናስበው ዘጠና ፐርሰንቱን ተቆጣጥሮ ያዘው የያዘው ፋኖ ስለሆነ ነው። ትምህርት ቤትም የፈቀደው የናንተን ስራ ተፈቅዶ ወደ ስራ እንድትገቡ እየተወያየን ያለ ነው። ፋኖ በዓለም ዕውቅና ማግኘት ችሏል። ይሄ ድላችን። ፋኖ የሚባል ያውቅ ነበር። እንደ ዘፊ በዓለም ፋኖ ስሙን ማስጠራት ችሏል። ፋኖ አደረጃጀቱን በማዘመን ከተበታተነ ትግር ወደ እዝ ሰንሰለቱን ጠብቆ ወታደራዊና ፖለቲካዊ ግዳጁን መፈጸም የሚችል ኃይል መገንባት ተችሏል። አየ መጀመሪያ መጀመሪያ አካባቢ ላይ ስንጀምረው በሰፈር በምናምን እየሆነ በደንብ በተደራጀ መንገድ ሳይሆን ቆየነ። ከዛ በኋላ ግን እያደራጀ ነው እያደራጀ ነው ቅርጽ እያሳዝነው እዝና ሰንሰለቱን ጠብቆ ወታደራዊና ፖለቲካዊ ግዳጁን መፈጸም የሚችል ኃይል መገንባት ችሏል። ዲሽካ ነው ሸምበቆ ወይም ማገር አይደለም። ወደ ወደ 14 ዲሽካ ነው ብሬኑ ይታያችሁ ከታች በረዶ የመሰለ ነው።

አማራ ክልል ነፃ የሚያወጣ ኃይል ሳይሆን ኢትዮጵያን ነፃ የማውጣት የሚችል ጠንካራ ኃይል ነው የገለጠው። ጠንካራ ኃይል መከላከያ ሰራዊትም እኮ በአማራ ፋኖ በየቦታው በደፈጣ በምንም ተቀጥቅጦ ተቀጥቅጦ አርቆ አፈሳ ውስጥ አልገባም፣ ገብቷል። አፈሳ ማለት ምን ማለት ነው? አልቆብኝ አልኩ። ይሄን ኃይል አፍሶ አፍሶ አስራ አምስት ቀን ሳይሞላ አወጣው። በግራና በቀኝ ፋኖ ሲተኩስበት ወደ የት ማምለጥ የማይችል ጦር ነው ይጠብቃል። ስለዚህ አይደለም አማራ ክልል ነፃ ማውጣት፣ ኢትዮጵያን ነፃ ማውጣት የሚችል ኃይል ነው እየገነባን ያለ። ይሄ ኃይል ጎንደር እንዳይመስላችሁ፣ ሰሜን ጎንደር፣ ወሎ፣ ወይም ሸዋ እጃም እንዳይመስላችሁ እዚው አርብ ገበያና እስቴ ምድር ላይ ያለ ከአስር ሺህ በላይ ጦር ነው። ጦር እስቴ ምድር ግን ለዚህ ጦር መራራ እናንተ ነፃ ማውጣት የሚችል ኃይል ቦታ ይሄንን 14 ዲሽቃ እስኪ ምድር ላይ ዙሪያውን በጣም ደብታን ፈቀፍቀው ጠላት እንዲሉ የአማራ ጠላቶች ይንቀጥቀጡ። እዚህ በኋላ የአማራ ጠላቶች ይንቀጥቀጡ። አክራሪ ብሔርተኛ ያላቸው ሰዎች ይንቀጥቀጡ ይፈሩና ለዚህ በኋላ ታጥቀና እንደው ህዋት ምን ዋና ምንዋት ነው ምናምን ጅጅ የሚሉ ምናምን ይባላል ማጥቀ ከዚህ በኋላ ነው እኮ ሰላል ታጥቀ ነው አሃ፣ ከታጠቀ አቅም ከጎለበተ ትደራደራለ፣ ተፈራለ፣ ህዝቡ በሰላማዊ መንገድ ይኖራል። እዚህ በፊት እዚህ በኋላ እንግዲህ ጨጓራ መቅደድ፣ አንገት ማረድ፣ ማፈናቀል ይቆማል ማለት ነው። ስለዚህ በዚህ ሁለት አመት ውስጥ ከፍተኛ ድል ሚያስመዘገብ ህዋት አራት ኪሎ የገባ 17 አመት ፈጅቶበታል። ታውቃለህ? 17 አመት ታግሎ ነው አራት ኪሎ የገባ ያውም በአማራ ትከሻል። በሁለት አመት ውስጥ ግን እኛ ከፍተኛ ድል አስመዝግበናል። አሁን ጠብቁ፣ ወቅርቡ አንድነቱ እንደተጠናቀቀ ምን ሊፈጠር እንደሚችል ታውሳለህ? ወንዶ ላይ በዚህ ሰሞን በተደረገው አውደ ውጊያ ህዋት እራት ገብታ እየወጋችን ያለ ይላል ብዙ ጊዜ ነው

እንደነቆራጡ አይነቶችን በአንዳንድ እንደሰደሩ አይነቶችን እያረገፍን ጥሩ የሆነ አላማው የገባው ኃይል ይዘን እንቀጥላለን ማለት ነው። ለምን እኛ ሀገር ተረካሚዎች ስለሆንን ነው። ትልቅ እዳለብን። አሁን ትልቁ የቤት ስራ ወደፊት ነው ገና። እኛ ተኩሰን ተኩሰን ዝም ብለን ቤታችን የምነድ ሰዎች አይደለም። አገር ገና ልንረከብ ስለዚህ አገር የሚረገብ የሚረከብ የሰው ኃይል ያስፈልገናል። ግቡ መላችሁ ነገር ዳር ተመልካች አትሉ መላችሁ ነገር እ ይገርማችሁ እኮ ይሄ አሸባሪ ማለት ነው ያላረገው ይሄ በአርሶ አደሩ ንብረት ሲያቃጥል ሲወድም ነው ይኖር። እስኪ እሱን እንየዋለን። አንዷን ፈረስ ምን እንዳረጓት እዚህ ሞድር ላይ በድሽቃ ገለዋት። ፈረሷን በጡጦ ነው ያሳደገችል ል ይቺ ያደገችው በጡጦ ነው። ፈረሷን በድሽቃ መጥቶባት ማለት ነው ሞድር ሴትዮዋን እንዳቋት ከሆነ ሌላኛው ትምህርት ቤቶችን ቅድም ስነግራችሁ የነበረው እንደዚህ እያደረጉ ነው ሲያወድሙት ነበር። ታያችሁ ከሆነ የትምህርት ቤት ንብረቶች አንድ ሊር ነው ወይ? ፈልጦ ፈልጦ እንትን ማለት በዚያ ቅርጫ ገለው ቆማ ላይ የአንድ አርሶ አደር ቤት ያደረጉትን እንደ ይሄ ሰውዬው የሚያውቀው አለ። አርሶ አደር ቤቱ ይታያቸዋል አይደል? ቆማ ላይ አሸባሪው ቡድን መጥቶ ይታያቸዋል። ሙሉ እህል አብሮ ነው የተቃጠለው። ሙሉ የቤት ዕቃ አብሮ ነው የተቃጠለው። ጎተው ይታያችሁ ከሆነ ጤፉ ተደፍቶ ይሄ በሙሉ ጎተው ፈራርሶ አብሮ የተቃጠለ ነው። ይሄ ድፍድፍ ነው፣ ድፍድፉ ነው። እዚህ ለማሳየው ድፍድፍ ነው። ጤፍ ይታያችኋል። እዚህ እንደዚህ ነው የሚሰራው። እንግዲህ አንድ ሚስጥራቸውን ታየ ደንዳን ተቆጣጣችሁ። ብዙዎቻቸው አይታችሁት ሊሆን ይችላል። ግን የተናገረውን ነገር ስታስብ ስለ አማራ ክልል ጦርነት የሚናገረው ነገር አለ

ሰማንያ የሚሆን ንጹሃን ተረሽነዋል። የአርሶ አደር ቤት በእሳት ወድሟል። በርካታ ቤቶች የአርሶ አደር ቤቶች በእሳት ወድመዋል። እንስሳቶች ተገድለዋል። አዝመራቸው ተጭኖ የገበሬውን አዝመራ እየጫኑ እስኪ ወስዶ እሚያዋለን በኋላ እዚያ ካለ ተቃጥሏል። የህዝብ ተቋማት ሳይቀሩ ወድመዋል። ግብርና ተቋም አልወደም? ፋይናንስ አልወደም? ከንቲባ አልወደም? ቢሮ አልወደም? እሱ ይህ ተቋም አይደለም። ይሄ ስራ ሲሰራብን ቆይቷል፣ አይወላችሁ